ኤርትራ ድንበር ያለው ጦር አመፀ። የጦር ሰራዊቱ አመፅ ተቀጣጥሎ እንደ አረግ እየተዛመተ ነው። እነ ሞንጀሪኖ እነ ጄኔራል ምግባይ ጭንቅ ጥብብ ብሏቸዋል። ለወልቃይት ያሰቡት ጦር ወገቤ ዝሏል፣ በማለት አልዋጋም ማለቱ የጦር እቅዳቸውን አፈር ድሜ ያብልቶታል። ከመሀል መቀሌ የተነሳው የሰራዊቱ አመፅ ተቀጣጥሎም ኤርትራ ድንበር ያለው አርሚ ጦር ጋር ደርሷል። ጄኔራል ምግበይና ጄኔራል ጆን ወዲን በይታይ ወልቃይትን በኃይል ሰብሮ ይገባል በሚል ያዘጋጁት የሰራዊት በመጨረሻ ወገቤን ብሏል። በዝርዝር እናስደምጣቸዋለን። በግብፅ ካይሮ ወታደራዊ አቀባበል የጠብቃቸው ዶናልድ ትራምፕ በአራት ኪሎና ኢትዮጵያ ጉዳይ አንድ ጥብቅ ምክር አድርገዋል። ትራምፕ በአራት ኪሎ ጉዳይ ይህን ያልተጠበቀውን ውይይት ያደረጉት ከአዲስ አበባ ከባድ የማስጠንቀቂያ መልስ በተሰጠ ማግስት ነው። ከሳምንታት በፊት በኮሪደር ጉዳይ ማስጠንቀቂያ የሰጡት የነጩ ቤተ መንግስት ጌታ ዶናልድ ትራምፕ ዛሬም አዲስ አበባ ላይ ቆምጨጫ ያለ አቋም አራምደዋል። እንመለስበታለን። በስርዓት ምግብ የተመረቁት ግለሰብ አዲሱን የኒውክሌር ተቋም እንዲመሩ በጠቅላይ ሚኒስትር አብይ መሾማቸው እያነጋገረ ነው። ይህንን ተከትሎም በአምስት ዓመት ውስጥ ለአራተኛ ጊዜ አዲስ ሹመት የተሰጣቸው ባለስልጣን አድርጓቸዋል። ማናቸው? በዝርዝር እነግራችኋለን። ዶናልድ ትራምፕ ለመልሶ ግንባታ እንዘጋጅ ሲሉ ተደመጡ። አዲስ ውብ ቀን መጥቶልናል፣ አሁን ጊዜው መልሶ የመገንባት ነው ብለዋል። ለመካከለኛው ምስራቅ ታሪካዊ ቀን ነው ሲሉም አክለዋል። ትራምፕ ይህንን ያሉት የሀገራት መሪዎች ተሰባስበው በቀጣዩ የጋዛ የሰላም እቅድ ላይ ውይይት በተደረገበት ዕለት ነው። እንመለስበታለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ኤርትራ ድንበር ያለው ጦር አመፀ። የጦር ሰራዊቷ አመፀ ተቀጣጥሎ እንደ ሀረግ እየተዛመተ ነው። እነ ሞንጀሪኖ እነ ጄኔራል መግባይ ጭንቅ ጥብብሏቸዋል። ለውልቃይት ያሰቡት ጦር ወገቤ ዝሏል በማለት አልዋጋም ማለቱ የጦር ዕቅዳቸውን አፈር ድም ያብልቶታል። ከመሃል መቀሌ የተነሳው የሰራዊቷ አመፀ ተቀጣጥሎም ኤርትራ ድንበር ያለው አርሚ ጦር ጋር ደርሷል። ጄኔራል ምግበይና ጄኔራል ጆን ወዲም በይታይም ወልቃየትን በኃይል ሰብሮ ይገባል በሚል ያዘጋጁት ይህ ሰራዊት በመጨረሻ ሞገቤን ብሏል። ጄኔራል ጻድቃን ገብረትንሳኤ ባለፈው ሳምንት በሰጡት ቃለ መጠይቅ በትግራይ ሰላም እንዲሰፍን ከተፈለገ በቅድሚያ ጀኔራል ታደሰ ወረደ ከስልጣን መነሳት አለባቸው ሲሉ ቅድመ ሁኔታ አስቀምጠው ነበር። መረጃዎች እንደሚጠቁሙት እንደ ጀኔራል ጻድቃን ሁሉ ኢሳያስ አፈወርቂም ታደሰ ወረደ ከስልጣን እንዲነሱ ይፈልጋሉ። ከሰሞኑ በሰራዊቱ አመፅ የታየው እንደ ሞንጀሪኖ ጄኔራል ታደሰን ለማስወገድ ጦር ሰራዊቱን ለአመፅ መቀስቀሳቸው ነው። አመጽ ግን አድማሱን እያሰፋ ቀጥሏል። አመጹ እንደ ሀረግ እየተጠላለፈ አዲግራት ኤርትራ ድንበር ደርሷል። ከኤርትራ ድንበር በቅርብ ርቀት ላይ የሰፈሩት የዋት አርሚ ተዋጊዎች የመቀሌውን ተቃውሞ ማስቀጠላቸው በአካባቢው ውጥረት መፍጠሩ ተሰምተዋል። በተዋጊዎች ተቃውሞ መንገዶች ከመዘጋታቸው በተጨማሪ ቀድሞውኑ በነበረው ስጋት ላይ ተጨማሪ የእርስ በእርስ ግጭት ውጥረት መፍጠሩን ከስፍራው የሚወጡ መረጃዎች ያመላክታሉም። እቅሌና ዙሪያዋ የሚገኙ የትግራይ ኃይል አባላት ትናንት ሰኞ ጥቅምት 3፣ 2018 ዓ.ም ከጥዋቱ 2 ሰዓት ከ30 እስከ ምሽት ሰላማዊ ሰልፍ አካሂደው ነበር። በዚያው ቀን ምሽት የሰላማዊ ሰልፈኞቹ ተወካዮች የጊዜው አስተዳደሩ ፕሬዝዳንት አደሰ ወረዳ ከሚገኙባቸው የህወሓትና የሰራዊቱ አዛዦች ቢነጋገሩም ስለተደረሰው ስምምነት በይፋ ለህዝብ የተሰጠ መረጃ የለም። ሆኖም ከስብሰባው አዳራሽ ተቆርጦ የወጣው ቪዲዮ እንደሚያመላክተው ሰላማዊ ሰልፈኞቹ የደሞዝ የጥቅማጥቅምና ለቤተሰቦቻቸው መኖሪያ የሚውል የመኖሪያ ቦታ ጥያቄ አንስተዋል። የትናንትናው ውይይት ውጤት ለህዝብ ሳይነገ ችግር ታዲያ፣ ዛሬ ማክሰኞ ጥቅምት 4 2018 ዓ ም ከትግራይ ምስራቃዊ ዞን ወደ መቀሌ ከተማ የሚያስገባው ዋናው አስፋልት ከጠዋት ጀምሮ ይህ መረጃ እስከተጠናከረበት ሰዓትና ደቂቃ በሁለት ቦታ ተዘግተዋል። የትግራይ ኃይል አባላት ሰላማዊ ሰልፈኞች አጉላና ጉርመዶ በሚባሉ ሁለት ቦታዎች መንገድ በመዘጋታቸው ምክንያት መኪኖች ቁመዋል፣ ተጓዦች ተስተጓጉለዋል። የዋት ተዋጊዎች አደባባይ ተቃውሞ ሰልፍ መስፋፋት ለጦርነት እየተዘጋጀ ነው የሚባልለትን የደብረ ጽዮን ቡድን ላይ እስከ መጨረሻ ሊያምፅ እንደሚችል እየተገለጸ ነው። ሌሎች ተመሳሳይ ጥያቄ ያላቸው የዋት ተዋጊዎች በተመሳሳይ ሁኔታ ተቃውሞ ለማሰማት ውስጥ ለውስጥ እየተንቀሳቀሱ መሆኑን መረጃዎች አመላክታሉ። ህወት በተለያዩ አካባቢዎች አሰማራው ከመቶ ሺህ በላይ የሚገመት ተዋጊ ያለው ሲሆን ተቃውሞ ከቀጠለ ተዋጊው የለውጥ ኃይሎችን ሊቀላቀል እንደሚችል ይጠበቃል። በጌታቸው ረዳና ጄኔራል ጻድቃን የሚመራው የትግራይ ለውጥ ኃይል የተለያዩ ፓርቲዎችን አቅፎ የጄኔራል ታደሰ አስተዳደርን የተቆጣጠረውን ህወትን ለማስወገድ እየተንቀሳቀሰ ነው። በግብፅ ካይሮ ወታደራዊ አቀባበል የጠበቃቸው ዶናልድ ትራምፕ በአራት ኪሎ እና ኢትዮጵያ ጉዳይ አንድ ጥብቅ ምክር አድርገዋል። ትራምፕ አራት ኪሎ ጉዳይ ይህን ያልተጠበቀውን ውይይት ያደረጉት ከአዲስ አበባ ከባድ የማስጠንቀቂያ መልስ ምት በተሰጠ ማግስት ነው። ከሳምንታት በፊት በኮሪደሩ ጉዳይ ማስጠንቀቂያ የሰጡት የነጩ ቤተ መንግስት ጌታ ዶናልድ ትራምፕ ዛሬም አዲስ አበባ ላይ ቆምጨጭ ያለ አቋም አራምደዋል። ኢትዮጵያና ግብፅን ጦርነት አስቀርቸዋለሁ፣ እንዲሁም ካስፈለገ ግድቡን በቦምብ መምታት ይቻላል በሚል ነውጠኛ ንግግራቸው የሚታወሱት ትራምፕ ዛሬም በአባይ ግድብ ዙሪያ ከካይሮ መምከራቸውን የግብጽ መገናኛ ብዙሃን ዘግበዋል። የግብጽ መሪዎች በቅርቡ በተጠናቀቀው የህዳሴ ግድብ ዙሪያ አዲስ ውዝግብ እያስነሱ ይገኛሉ። እሱም ግድቡ በሱዳን ከፍተኛ ጎርፍ አስከትሏል፣ ይህም ግድቡን በጋራ ለመቆጣጠር አይነተኛ ማሳያ ነው የሚል ነው። ትናንትናው እለት የውሃ ሀብትና ኢነርጂ ሚኒስቴር ለዚህ የግብፅ አቋም ረዘም ያለምላሽ የሰጠ ሲሆን ግብፅ አሁንም በቅኝ ግዛት እሳቤ ውስጥ በመሆን ለአንዳንድ የአፍሪካ ሀገራት ጥቅማ ጥቅሞችን በመስጠት ውዝግብ ማስንሳት መቀጠሏን አንስቷል። አሁን ደግሞ ግብፅ የአሜሪካ መንግስት በኢትዮጵያ ላይ ጫና እንዲያደርግ እየጠየቀች ባለችበት ወቅት ያልተጠበቀ ምላሽ ከአሜሪካ እንዳገኘች ታውቋል። በቅርቡ በፕሬዚዳንት ትራምፕ የአፍሪካ ጉዳዮች ከፍተኛ አማካሪ ተደርገው የተሾሙት ማሳድ በሎስ ሀገራቸው ኢትዮጵያና ግብፅ ስምምነት ላይ እንዲደርሱ ሀገራቸው ድጋፍ እንደምታደርግ ገልጸው የህዳሴ ግድብ ውዝግብ ፖለቲካዊ ሳይሆን ቴክኒካዊ ምላሽ እንዲያገኝ አሳስቧል።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 መሞከሯን ቀጥላለች ብላለች። የውሃና ኤነርጂ ሚኒስቴር በሰጠው ምላሽ የግብጽን መግለጫ በሐሰት የተሞላና ተንኮላዘል በማለት ውድቅ አድርጓል። የተባበሩት መንግስታት ጠቅላላ ጉባኤ በተካሄደበት ወቅት ደግሞ የግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲ ኢትዮጵያን ወደ ዓለም አቀፉ የፍትህ ፍርድ ቤት እንደሚወስዱ መናገራቸው አይዘነጋም። የተባበሩት መንግስታት የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳይ ለግብጽ የውጭ ጉዳይ ሚኒስትር በሰጡት ምላሽ ግብጽ ስለ ታላቁ ህዳሴ ግድብ ያደረገች ሌሎቹ ንግግር መሰረት አልባና አሳሳች ነው ሲሉ አጣጥለዋል። በስርዓተ ምግብ የተመረቁት ግለሰብ አዲሱን የኒውክሌር ተቋም እንዲመሩ በጠቅላይ ሚኒስትር አብይ መሾማቸው እያነጋገረ ነው። ይህንን ተከትሎም አምስት ዓመት ውስጥ ለአራተኛ ጊዜ አዲስ ሹመት የተሰጣቸው ባለስልጣን አድርጓቸዋል። በቀጣይም የኢትዮጵያን የኒውክሌር ኃይል ኮሚሽንን በኮሚሽነርነት ይመራሉ ተብሏል። ለሁለት ዓመት የጠቅላይ ሚኒስትር ልዩ ጽህፈት ቤት ኃላፊ ሆነውም አገልግለዋል። እኚህ ሰው አቶ ሳንዶካን ደበበ ይባላሉ። አቶ ሳንዶካን ደበበ ተገኝተዋል በዛሬ ዕለት የማቋቋሚያ ደንብ የጸደቀለትን የኢትዮጵያ ኒውክሌር ኃይል ኮሚሽንን በኮሚሽነርነት እንዲመሩ ተሹመዋል። አቶ ሳንዶካን ከፍተኛ የመንግስት ኃላፊ ሹመትን ሲያገኙ በአምስት ዓመት ውስጥ ይህ ለአራተኛ ጊዜያቸው እንደሆነም መረጃዎች አመላክተዋል። ጠቅላይ ሚኒስትር ጽፈት ቤት እንዳስታወቀው በዛሬ ዕለት ጠቅላይ ሚኒስትር አብይ አህመድ ለአቶ ሳንዶካን የኢትዮጵያ ኒውክሌር ኃይል ኮሚሽን ኮሚሽነርነት አድርገው መሾማቸውን አስታውቋል። ጽፈት ቤቱ ይህን ሹመት ይፋ ከማድረጉ ሁለት ሰዓት አስቀድሞ ባሰራጨው መረጃ የሚኒስትሮች ምክር ቤት በዛሬው እለት ባደረገው መደበኛ ስብሰባ አዲሱን የኮሚሽን መስሪያ ቤት የሚያቋቁም ደንብ ማጽደቁን አስታውቆ ነበር። ኮሚሽኑ ኢትዮጵያ የኒውክሌር ቴክኖሎጂን ከዓለም ማዕቀፎች በተመጣጠነ መልኩ ለሰላማዊ መንገድ ለመጠቀም የምታደርገውን ጥረት የመምራትና የማስተባበር ኃላፊነት የተጣለበት ነው። ይህንን መስሪያ ቤት እንዲመሩ ከመሾማቸው አስቀድሞም በተለያዩ የመንግስት ተቋማት ላለፉት 14 ዓመታት ሰርተዋል። 2021 ዓ ም ከአራማያ ዩኒቨርሲቲ በምግብ ሳይንስና በምርት አሰባሰብ ቴክኖሎጂ የመጀመሪያ ድግሪያቸውን ያገኙት አቶ ሳንዶካን ከሁለት ዓመት በኋላ ከአዲስ አበባ ዩኒቨርሲቲ በምግብ ሳይንስና ኒውትሪሽን ሁለተኛ ድግሪያቸውን ይዘዋል። እዚሁ ዓመት የብዝሃ ሕይወት ጥበቃ ኢንስቲትዩት የሚባለውን መንግስታዊ ተቋም በምርምር ሰራተኝነት ተቀላቅለዋል። በኢንስቲትዩቱ ሶስት ዓመት ለሚጠጋ ጊዜ የቆዩት አቶ ሳንዶካን ቀጣይ ማረፊያቸው የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርስቲ ነበር። በዩኒቨርሲቲው ለአንድ ዓመት ከአራት ወራት ያስተማሩ ሲሆን ወደ መንግስት የስራ ኃላፊነት ከመጡበት ከሄዳር 2007 ዓ ም ጀምሮ በሰባት መስሪያ ቤቶች ተሹመው ሰርተዋል። ዶናልድ ትራምፕ ለመልሶ ግንባታ እንዘጋጅ ሲሉ ተደመጡ። አዲስ ውብ ቀን መጥቶልናል፣ አሁን ጊዜው መልሶ የመገንባት ነው ብለዋል። ለመካከለኛው ምስራቅ ታሪካዊ ቀን ነው ሲሉም አክለዋል። ትራምፕ ይህንን ያሉት የሀገራት መሪዎች ተሰባስበው በቀጣዩ የጋዛ የሰላም እቅድ ላይ ውይይት በተደረገበት ዕለት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእስራኤል ምክር ቤት ንግግር ካደረጉ በኋላ ወደ ግብጽ አቅንተዋል። ሻርም ኤል ሻይክ ከሃያ በላይ የሚሆኑ የሀገራት መሪዎች ተሰባስበው ቀጣዩ የጋዛ የሰላም እቅድ ላይ ተወያይተዋል። ግብጽ፣ ኳታር ቱርክ እና አሜሪካ የተኩስ አቁም ስምምነቱ ጠባቂዎች ሆነው ፊርማውን አኑረዋል። አዲስ ውብ ቀን መጥቶልናል፣ አሁን ጊዜው መልሶ የመገንባት ነው ብለዋል ዶናልድ ትራምፕ። የመካከለኛው ምስራቅ ታሪካዊ ቀን ነው ሲሉም አክለዋል። እስራኤላውያን ታጋቾችና ፍልስጤማውያን እስረኞች ቢለቀቁ የተኩስ አቁም ስምምነቱ በቀጣይ ፈተናዎች ሊገጥሙት ይችላሉ ተብሏል። ሀያ ነጥቦች ያሉት የትራምፕ የሰላም እቅድ ተግባራዊ እንዲሆን ድርድር መቀጠል እንዳለበት ተጠቁሟል። የተጀመረው የሰላም እቅዱ ክፍል የሆነው እስረኞችና ታጋቾችን መለዋወጥ ተጠናቋል። የተኩስ አቁሙን ተከትሎ ወደ ጋዛ የሚገባው ሰባዊ እርዳታ መጠንም ጨምሯል። ፍልስጤማውያኑ ከተለቀቁ በኋላ በቀይ መስቀል መኪና ውስጥ ሆነው ደስታቸውን ሲገልጹ ነበር። ሆኖም ግን አብዛኞቹ ሰውነታቸው ጠውልጎ ለመራመድ ሲቸገሩ ታይተዋል።